ተማምኖ በእው ቀት የሚተጋ በሙያ ክህሎት የሚያፈራ ዜጋ ኑሮ እንዲሻሻል በቀጣይነት በማኅበራዊና በኢኮኖሚ ዕድገት ክህሎት የሚያስፈልግ የዜጎች ዋስትና ቴክኒክና ሙያ

ምናልባት በአጠቃላይ የጦራ ኮንስትራክሽንና ኢንዱስትሪያል ኮሌጅ ከተጀመረ 2012 ዓመት ጀምሮ ኮሌጁ ላይ የሚሰጡ የሙያ ብዙን ጊዜ አሁን ሰው ያልተገነዘበው ኮሌጆች በአጠቃላይ ሙያ ነው፣ ኪሎቱን ሊያስለጡ የሚችሉት ሰልጣኑ ይሄ መነሻ አርጎ ኬሎቱን ይዞ ወጥቶ ራሱን ህይወቱን ቤተሰቡን ሊቀይርበት የሚችል እድል ነው። አብዛኛው ማህበረሰብ ያገኘ አልተረዳም። ከሌላው መማር ዩኒቨርሲቲ ገብተን ከወጣን ከኛው ራሱ ይለኝ የቴክኒክ እና ሙያ ኮሌጅ ኬሎቱን ቀስመው ወጥተው ራሳቸውን ቤተሰባቸውን ሊቀይሩበት እውቀት ነው፣ ሙያ ነው ይዘው የሚወጡት። ለዚህ መነሻ ደግሞ አጠቃላይ ከፌደራል እስከ ታችኛው እስከ ክልል ቢሮም ጭምር እነዚህ ሙያዎች ተጠንተው ለአካባቢ ማህበረሰብ ይቀይራሉ፣ የሚለው የአካባቢን ጸጋ መሰረት ያደረገ ሙያው ነው ኮሌጆች ላይ እየተፈቀደው። ከዚህ መነሻ አንደኛው የአይሲቲ ነው። አይሲቲ አንድ ሰው በግሉም ሆነ መንግስት ቢሮዎችም ላይ ራሱን ህይወቱን ሊቀይርበት የሚችል የሙያ ዘርፍ ነው። ኮምፒውተር ላይ የተማረ የትኛውም ዲጂታላይዝ አሁን ዘመኑ ወደ ዲጂታላይዝ እያመዘነ በዚህ ቢተላይሽ ዘመን ይህንን ሙያ ማንኛውም ግለሰብ መማር መቻል አለበት ነው እድል ሊያመጣው ይገባል። እኛ አሁን ላይ የአስራ ክፍል አጠረቀቁ ተማሪዎችን ለመቀበል ሙሉ ዝግጅት አጠናቀናል። ከዛም በተጨማሪ በአጫጭር ስልጠና ቢሮ ላይ ያሉትን ጭምር ሊያካት ነው። ስለዚህ አይሲቲ በአጫጭርም ሆነ በመደበኛ ሰልጣኝ ተቀብለን ለማሰልጠን ኮሌጁ በቂ ዝግጅት አድርጓል። ከዚህ በፊትም አስመጡ አሉ በዚህ ሙያ ተመርቀው በተለያዩ ነው ባንክ የገባ አለ። እኛ ኮሌጅ ወደ ሶስት የቀርበዋል ሌሎቹም ከተማ ስዘር ላይ የተቀጠሩ የምናውቃቸው ስለዚህ ኑሮን ለመቀየር መማርን ግልጽ ቢያረጉ ሙያውንም ጭምር ሌላው ግንባታ ዘርፍ ነው። ዘመኑ አሁን እንደ ዓለም አቀፍ በአጠቃላይ ኮንስትራክሽን በሀገራችን ከዚህ በፊት ትኩረት አልሰጠው ነበር። አሁን ላይ በሰፊው ትኩረት ተሰጥቶት የተሰራበት ያለ እንደ ግንባታ ዘርፍ ነው። አንድ ኪሎ የተማረ አካል አሁን ባበዚህ ጊዜ ኮሪደር ልማት ያልደረሰበት ከተማ ወይም ክፍል የለም። ስለዚህ ኮሪደር ልማትን መሰረት ያደረገ ሙያ ሊመጥ የሚችለው አንድ በግንባታው ዘርፉ ኮንስትራክሽን ላይ ነው። ኮሚኒስትሮን ሊሆን ይችላል። ከተማ ማስማሪያ ሴራሚክ ሊጣፍ ሊሆን ይችላል። ያልተማረ ይሄን ሊያደርግ ይችላል። ስለዚህ በኮንስትራክሽን ዘርፍ ሀገራችን አሁን እያደገችበት ባለችበት ዘርፍ ላይ ኮንስትራክሽን ዘርፍ የትኛውም አካል ቢማር አይጠላም። ብዙም ጊዜ አሁን ኪሎቱ የላቸውም ሰዎቹ፣ የቀን ስራ ነው ክሎት ከያዝን ፈቃድ ኦተን በዘርፉ ኩሊሶ ሊጣፍ ሊሆን ይችላል ሴራሚክ ሊጣፍ ሊሆን ይችላል ግንባታዎች ሊሆን ይችላሉ። ይሄን ሊያደረግ የሚችለው የተማረ አይነ። ስለዚህ በዚህ በግንባታ ዘርፍ መማር መቻል አለባቸው። ሌላው መካኒክስ ብየዳ ላይ ላይ አሁን ብዙ ጊዜ ከተማችን ላይ ያለ ብዙውን ጊዜ ሙያው ትኩረት ያልሰጠው የብየዳ ስራ ነው። በያንዳንዱ ዘርፍ የብየዳ ስራ የማይገባበት ነገር የለም። ለአንዳንድ በር ለምሳሌ አሁን ይህ በር ሲሰራ በሩ ኪሎት ያለው ሙያው ያለው ነው። በይደ ወደ ስራ የሚችለው ለዚህ ደግሞ መማር አስፈልጋል። ብየዳ መማር አስፈልጋል። ሜታ ነክ ስራዎች አሁን ብዙ ጊዜ በልምድ ነው ይዞት የመጣው ይህንን አሻግሮ ሰሞ ካምፓኒ ማረግ ይችላል። የተለያዩ ምሳሌ ዌልዲንግ እንደ ሀገር አቀፍ እንደ ዓለም አቀፍ ኢትዮጵያ ተካሂዷል። ባለፈው አዲስ አበባ ላይ ቻይናዎች የተሳተፉበት። ስለዚህ እንደ ሀገር አቀፍም ትልልቅ ዘርፍ ተደርጎ እየተሄደበት ስለሆነ የመካኒክስን የብሄዳ ስራ ግንዛቤ ውስጥ ያለው ነው እንጂ በቀላሉ ፈርኒቸር አሁን ለምሳሌ በየ ቤቱ የብረት ስራ የሚያመርቱት በልምድ የተመጣ የመጣ ነው። እኛ ደግሞ ተምረን የተለያዩ ዲዛይኖችን አደርገንበት ማህበረሰባችንም ህይወታችንን መቀየር መቻል አለብን። ሌላው አንድ ዘመኑ የሚፈልጋቸው እቃዎች ማምረት የምንችልበት እኛ የጀመርንበት የፈርኒቸር ስራ ነው፣ የእንጨት ስራ። ስለዚህ የእንጨት ስራ እኛ የተማረ ሀተመለት እስካሁን ባለው በዘርፉ የተማረ ኃይል የለም። በዘርፉ እንዳገራቀሱ ይጥረታል ግን እንደ ኮሌጅም አተን ከመከላከያ ኢንጂኒሪንግ ጋር እንዳመጣነ ሰልጣኝ አለ ለሱ ሰልጣኝ አተን አንድ ሰልጣኝ ብቻ አለ። እሱን አሁን ገና በመጨረስ ላይ ነው ያለው ልጁ ዘመኑ የሚፈልጋቸውን የተለያዩ ምርቶችን አምርቶ ብፌ ሊሆን ይችላል፣ ቁምሳጥን ሊሆን ይችላል፣ በትእዛዝ ተቀብሎ ወንበሮች፣ የቢሮ ወንበሮችን፣ በሮችን ይህም ሊያምርት የሚችለው ደግሞ የተማረ ኃይል ነው መሆን ያለበት። ስለዚህ እኛ እንደ እንዳያመልጠን የእድሉ በቅርብ እድሉ ስላለ እኛ ሰልጣኝ አሳውሰ ካለቀ በኋላ ከጨረሱ በኋላ ሲያጠናቅ ኪሎት ተማር ኃይል ነው ሀገር ሊያሻገር የሚችለው ቤተሰቡን ኑሮ እንዲመራ የሚችለው እና እኛ ወረቀት ብቻ ሳይሆን ኪሎት ተምረን ራሳችን የሰው እጅ ከመጠበቅ ራሳችን ሰርተን የምናሳይ መሆን መቻለብን። ሌላ አሁንም ብዙ ያልተገነዘብነው ያልተሰራበት የአውቶሞቲቭ ዘርፍ ነው። የሞተር ጥገና፣ የመኪና ጥገና ከተማ አሁን ከተማ በአጭሩ መኪና ለመጠገን ሲባል ሀዋሳ ነው የሚሄደው፣ ከዚህ ሌላ ቦታ ነው የሚሄደው። ይህን ዘርፍ የተመራ ሀይል ካለ ተክቶ እዚሁ የራሱን የአውቶሞቲቭ ዘርፍ ከፍቶ ማሰራት ይችላል። ሞተር ብቻ ነው ያለው የተለመደ ያለው ከተማ፣ መኪና ከተማ ላ ብዙ መኪናዎች አሉ። ለዚህ ሰርቪስ የሚደረግ ሲፈለግ ሌላ ሀገር ነው የሚሄደው። ለምን እኛ የለንም ወይ እኛ አንሰራም ወይ? እኛ ተምረን ዘርፉን በተሻለ መልክ ማሻገር አለብን። ከሞተር ወተን ወደ መኪናዎች መሻገር መሰ አለብን። ከዛ በላይስ ከዛ በላይ መሄድ መቻል አለብን። ለዚህ ደግሞ መማር ያስፈልጋል። ሌላው ጋርመንት ነው የጨርቃ ጨርቅ አሁን ጅምሮች አሉ ከተማችን ላይ የተለያዩ ፋሽን ቤቶች የተከፈቱ ነው። ለዚህ ደግሞ መማር ያስፈልጋል። ሴቱ ወንዱ ተምሮ እንደ ወለንድ ሰራ ሲቪል ሰርቫንት ራሱ የአጭር ጊዜ ስልጠና ወስዶ ከአስራአንድ ሰዓት በኋላ ወጥቶ ፋሽን ዲዛይን ቢሰራ ቤቱ መምራት ይችላል። አሁን ኑሮ ውድነት አለ በሀገራችን ላይ ለዚህ ኑሮ ውድነት ደግሞ እኛ ቁጭ ብለን ከመጠበቅ የአጭር ጊዜ ስልጠና እዚህ ኮሌጃችን አሁን በእጃችን ስላለ መተን ሰልጥነን በትርፍ ሰዓታችን ማታን ሁን ጠዋት ከመንግስት ሰዓት ውጭ እቺ መስራት ይቻላል። በቀላሉ ጨርቆችን ሰርተን የተለያዩ ፋሽን መጋረጃ ሊሆን ይችላል እጃቦችን አባያዎችን ይችላል ትዕዛዝ ተቀብለን የምንሰራበት ይደለም። ለዚህ ደግሞ እንኳን አዲስ የሰለጥነው የሰለጠነ ከዚህ በፊት ቢሮ ያሉ ሲቪል ሰርቫንት ራሱ በትርፍ ሰዓቱ አይሲቲም ጋርመንትን ፈርኒቸርም ተምሮ

በጋርመንት በጨርቃጨርቅ በልሱሱ የተለያዩ ፋሽን ዲዛይኖቹን ሊያመረት የሚችለው አሁን የተማረ ኃይል ነው። አሁን አሉ ከተማዎች ላይ አዳዲስ ቤቶች የተከፈቱ ነው። ትራስ ያመረት ነው። ሂጃቦችን ያመርቱ ነው። የተለያዩ ሱሪዎችን የሰሩ ነው። ይሄ ጥሩ፣ ለዚህ መማር ያስፈልግ፣ መማር ያስፈልጋል። አሉ ብቁ መምህራኖች አሉ። በአሁኑ ሰዓት ላይ የተለያዩ ዲዛይን ሊያመርቱ አቅም አላቸው። አሰልጣኝ ቀጠልማለኛ። ስለዚህ ማህበረሰቡ መጥቶ መማር መሰልጠን መሻር አለበት። ሌላው የሆቴል ሆቴል ማኔጅመንት የአጭር ስልጠና እንደ ሀገር ባይዞ በዘርፍ የሰለጠነ ሀይል የለም እና ኮሌጁ ለኔ ብዙ ነገር አድርጎል እዚህ በመከፈቱ። በነገራችን ላይ የኮሌጅ ራሱ እንዲህ እዚህ እንዲከፈት ያደረጉ አባላትን ከልብ ማመስገን አለበት። ምክንያቱም ከዚህ ቀደም ኮሌጁ ለመማር ብዙ ርቀት ተጉዘን ነበር የምንማረው። ስለዚህ እዚህ አካባቢያችን በመከፈቱ እዚህ ተከፍተው በመማር ብዙ አድቫንቴጆች አሉ። ምክንያቱም ርቀት ቦታ ሄደን ቤት ተከራይተን አብዛኛው የሚባለው ስለዚህ ቤት መከራት ብቻ ሳይሆን ከዛው ጋር ለዛው ሲከራይ ብዙ ወጪዎች አሉበት። ያንን ወጪ ይቀንሳል። እዚህ በአካባቢ ተምሮ ስራ ማግኘት ተምሮ መጨረሱ ትልቅ አድቫንቴጅ አለው ማለት። ኢኮኖሚካሊም አድቫንቴጅ አለው። ኮሌጁ እዚህ ጦራ ላይ ተከፍቶ እንትን በማድረጉ እኔ በጣም ብዙ አድቫንቴጅ ጥቅሞችን አግኝቻለሁ። ስለዚህ ኮሌጁ ብዙ አስተዋጽዖ አለው ለማህበረሰቡ ለእኛ ብቻ ሳይሆን እዚህ በመከፈቱ አሁን የምናያቸው ብዙ ለማህበረሰቡ ራሱ ብዙ ጥቅሞችን እያስገኘ ይችላል፣ እያስገኘ ነው ያለው እና ትልቅ አስተዋጽዖ አለው ማለት ነው። ትልቅ ደስታ ነው የሚሰማኝ በእርግጥ እኔ ከዛ በፊት ስሰራም አንድ ነገር ማወቅ አለብን ኮሌጁ ጋር እየሰራን መማር ይችላል። እኔ ለምሳሌ አሁን ሙሉ አራት አመት ስራ እየሰራ ነው የተማርኩት። አብዛኛው ሰው አሁን ቁጭ ብሎ ተምሮ ውጤት የለኝም ብሎ ጠፍቶበት ቤት ቁጭ የሚላለ ወይ ስራም አይሰራም ስራም ሲሰራ ደግሞ ከስራው ጋር ጎን ለጎን ማስኬድ ይችላል እዚህ ማለት ነው ማክሲመም ቢበዛ እስከ አምስት ሰዓት ተኩል ነው የምንማሩ። ከዛ በኋላ የፈለገውን ስራ መስራት የራሱን ስራ መስራት ይችላልና እኔ ትልቅ ጥቅም ያገኘሁበት ስራም ሳልሰራ ሰራ አራት ወይም ሶስት አመት ስልጠና ላይ ቆይቻለሁ። እዚህ የተማርኩኝ ስራም እየሰራው ሁለቱን ማስጌድ ችያለሁ። መጨረሻም ላይ ደግሞ እዚህ ተምረን ደግሞ እዚህ ኮሌጁ ደግሞ እዚህ አስቀርቶ እኔንም እንዲሁም በተጨማሪ ሌላ ከኔ ጋር ቀርቶ ልጅ ሶስት ነው እና ትልቅ ጥቅም አለው። ደስተኛ ነኝ። ትልቅ ደስታ ነው። ይሁ የጦራ ኮንስትራክሽን ኢንዱስትሪያል ኮሌጅ ነበር የተማርነው። እዚህም ደግሞ ጥሩ ውጤት አጥቶ ብሎ እዚህ ያስቀሩተውናል እና ዳታ ቤዝ ነበር ናይቲ ነው ዳታ ቤዝ ነበርኩኝ እኔ አሁን ከሚሰራው ስራ ሲጀምር፣ ያው ከሙያዊ ተመሳሳይ ስራ ነው የሚሰራው። እና እንደ አጠቃላይ እኔ እዚህ በመማሬ ደስተኛ ነኝ። ከቤተሰብ ሳድቅ ከቤቴ ወጥቼ ትምህርት በዚህ መጥቼ እቼ እየተማርኩኝ ምንም ወጪ ምንም መንገድ ሳሌ ነው ተምሬ፣ እዚህ እንትን የቀረውት ማለት ነው። ቀላሉ እኛ እዚህ የሚሰጠው ኮርስ ማለት ነው ቀለል ያለ ማይከብድ፣ ቢዚ ማያረገ እና እዚህ እየተማርክ ውጭ ወጥተህ ስራ መስራት የምትችልበት ኮሌጅ፣ አንዱ ሲቪቲ ጥቅሙ ይሄ ነው። እየሰራ መማር እና የተግባርም ስራም ስለሆነ ማለት ነው በግልም ስራ መስራት ይችላለ፣ እና ሰርቶም ደግሞ ከቤተሰብ ሳትሪቅ መንገድ ብዙም እንትን ሳት ሳትንገላታ ከቤተሰብ ሳትሪቅ የምትማረው እንትን ነው እና አካባቢያችን በመሆኑ እኔ እንደግዳ ደስተኛ ነኝ። ስሙ →ስሜ እርዶዋና ደም ይባላል። የተማርኩት ጦራ ኮንስትራክሽን ኢንዱስትሪያል ኮሌጅ ነው የተማርኩበት ዘርፉ ደግሞ ኢቴሜስ ነው፣ ለሃርድዌር ኔትወርኪንግ ዘርፍ ነው። እዚው ተምሬ እዚ ጥሩ ውጤት በማምጣቴ የስራ እድል ከመቻትል እዚ የሰራ ነው። በምሰራው ስራ ደግሞ ኮሌጁ ባቀረበልኝ ስራ እድል በጣም ደስተኛ ነው። እዚህ ደግሞ የምሰራው ዘርፍ ሬጅስትር ነው ሬጅስተር ስራ ነው የምሰራው። እና መልዕክት ማቅረብ ፈልገው ተማሪዎች መቶ እዚህ እንዲማሩ ዩኒቨርሲቲ የሚባለው አሁን 70 በ30 ነው ኮሌጅ እዚህ ሰላሳ ፐርሰንት ቲዮሪ ነው፣ ሰባ ፐርሰንት ደግሞ ተግባር ነው። ኮሌጅ ደግሞ እንደ ዩኒቨርሲቲ አይደለም፣ የተግባር ስራ ነው። ተግባር በአጭር ጊዜ ሰልጥነን፣ አራት አመት ነው የሚሄደው ካልኩለሙ፣ እዚህ ደግሞ በሁለት አመት ወደ ስራ እንገባበት እድል በጣም የተመቻቸ ነው እና እዚህ ውጤት መጥቶለት ብዙ ጊዜ ሌላ ቦታ ከሌትኩኝ ብሎ ትባለ አንዱ እኔ ነበርኩኝ። ይዘ ወራቤ ፖሊኮሌጅ ለመግባት እቃ ሁሉ ነገር ጨርሼ ነበር። የጦራ ኮንስትራክሽን ኢንዱስትሪያል ኮሌጅ ሳይከፈት በፊት እዚህ በመከፈቱ ከብዙ እንግልት ከውጪ አድኖኛል። እና ኮሌጅ መመከፈት እዚህ በጣም ደስተኛ ነው። ደግሞ በአጭር ጊዜ ተምረን ወደ ስራ መንገባበት የአንዱ የስራ ዘርፍ ሆኑ ተግባር በአጭር ጊዜ አጫጭር ስልጠናዎች አሉ። እነሱን ጋርመንት፣ አይሲቲ፣ ኮንስትራክሽን፣ አዶቤ ፎቶሾፖችን በአጭር ጊዜ ተምረን የስራ እድል በአጭሩ መፍጠር ይችላለን እና እዚህ መተን ትምህርት ብንማር የሚል መልክታለን አለን። ስሜ ሙባሪኮች ይባላል። በጦራ ኢንዱስትሪያል ኮሌጅ ከምሬ ለአራት ዓመት ስልጠናዎች እጄ በአይቲ ዲፓርትመንት አራት ዓመት ስልጠና ወስጄ ከተመረ 2015 ላይ ከተመረኩ በኋላ በሪና ስቴሽን እና ማተሚያ ቤት በግል ለስራ እየሰራ ገኛለው። በተማርኩበት ዲፓርትመንት ጥሩ ስልጠና በማግኘቴ ነው። በማተሚያ ቤቱ ተመድቤ ስራ በጥሩ ሁኔታ እየሰራ ገኛለው። ማስተላለፍ የምፈልገው መልእክት ደግሞ አሁን 2017 ላይ ውጤት አልመጣላቸው ተማሪዎች ከጦራ ወጥተው ለመማር ምናምን ፍላጎት አላቸው። እሱን ትተው አሁን ወራቢ ምናምን ሄደው ለመማር ይፈልጋሉ። እዛ ሄደው እናት ባ ተቸግረው ወጪ ምናምን ከሚያወጡት እዚሁ አቅራቢያ ባለው ጦራ ኮንስትራክሽን ኢንዱስትሪያል ኮሌጅ ተምረው ውጤታ መሆነ የራሳቸውን የግል ስራ እንዲፈጥሩ ሀሳብን አቀርባለሁ። አመሰግን ስሜ ሁሴን ራመቶ ከሲሳ ይባላል። በጦራ ኮንስትራክሽን ኢንዱስትሪያል ኮሌጅ የቀድሞ ተማሪ ነኝ እና የቀድሞ ተማሪ ከመሆኔን የተነሳ ለእኔ ሕይወት ወይም ደግሞ አሁን ላለበት ሕይወት ኮሌጁ ምን አስተዋፅኦ አድርጓል የሚለውን በተወሰነና በትንሽ ደቂቃ ገለጻ ለማድረግ ፈልጋለሁ። እሱም ከእኔው ሴራ መቶ ወይንም ደግሞ ከዛኔ ኮሌጁ ከመግባቱ በፊት ስደት ወይንም ደግሞ ወደ ጅጅጋ ለቀን ሰራተኝነት፣ በእርግጠኝነት ለቀን ሰራተኝነት ልብሴን ፎጣዬን ሳይቀር ጠቅልዬ ቡርሳዬ ላይ ወይንም ደግሞ በፌስታል አንስቼ የተነሳው ሰው ነበርኩ። ምናልባት እስኪ ብዬ ኮሌጅ ተከፍቷል፣ እስኪ እንማር ወይንም ደግሞ እስኪ ልማር ብዬ በገባሁበት ነው ህይወቴ አሁን ላለሁበት ደረጃ የደረስኩት። እሱ ምንድነው አይሲቲ ነበረ እንደገጠመኝ የተመዘገብኩት። እና አይሲቲ እየተማር ልይ ያለ ኮመን ኮርስ ተብሎ የሚሰጡ ነገሮች አሉ። ለምሳሌ ካይዘን አለ፣ ኢንተርፕሬነርሽፕን በተመለከተ አለ። እኔ ስፔሻል የተጠቀምኩበት ኢንተርፕሬነርሽፕ ወይንም ደግሞ ስራ እድል ፈጠራ ላ የሚለው ነው እዚህ ላይ ደግሞ ሳላመሰግነው ወይንም ደግሞ ሳልጠቅሰው ማላልፍ አንድ መምህር ያለኝ ቲቸር ነጃ ይባላል፣ አሁንም ኮሌጁ ላይ ያለ ይመስለኛል። እና እሱ ስለ ኢንተርፕሬነርሽፕ ወይንም ደግሞ ስለ ስራ ፈጠራ በጣም በሚገባው መልክ አስረድቶናል፣ አስተምሮናል። ከነሱ ውስጥ ደግሞ የተጠቀምኩባቸው አንድ እኔ ተጠቅሜበታል፣ አሁን ላለው በተጨባጭ እና ብዙ እንትኖች አስተምሮኛል። ከዛ ውስጥ ምንድነው አካባቢያችሁ ዞር ዞር ብላችሁ ቃኝታችሁ ሌላ አዲስ ነገር ለመፍጠር ጥረት ማድረግ መቻል አለባችሁ፣ የሚለውን በደንብ አስተምሮኛል እና ከዚ በራሱ ተማምኖ በእውቀት የሚተጋ በሙያ ክህሎት የሚያፈራ ዜጋ ኑሮ እንዲሻሻል በቀጣይነት